ሙስሊም ወንድሞቼ ነው የጠየቁት አርቲስት ሙዓስ ሀቢብ እንግዲህ ሙስሊም ወንድሞቹን እህቶቹን 12 ሚሊዮን ብር ስቱዲዮ ለመገንባት እየጠየቀ ያለው ጉዳይ ያው መነጋገሪያ ሆኗል። ሰላም አሌይኩም ወራህመቱላሂ በረካቱ ውድና የተከበራችሁ ውድ ተመልካቾች፣ እንዴት ናቸው እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱሊላህ። እንግዲህ ዛሬም ሰሞኑን እንግዲህ መነጋገሪያ የሆነው ጉዳይ የወንድማችን የሙዓስ አርቲስት ሙዓዝ ይቅርታ አርቲስት ሙዓዝ ጉዳይ ብዙዎቻቸውን መነጋገሪያ ያደርገዋሉ። እሱም ያው ለመነጋገሪያው ምላሽ እየሰጠ ይገኛል። መግቢያ ላይ ቃጭባርጊ እንዳሰማኋችሁ ሙስሊም እህት ወንድሞቼ፣ ነሺዳዎቼን ምትወዱ፣ የምታፈቅሩ እንዲሁም ቁርአኖቼን እኔ ቁርአን ሲቀራ አላየሁትም ቁርአንን የምትወዱ ለእኔ ትልቅ ቦታ ያላችሁ ሙስሊሞች እህት ወንድሞቼ እንድትረዱኝ ና አስራ ሁለት ሚሊየን ገንዘብ አውጥታችሁ ስቱዲዮ እንድትገነቡልኝ የሚል ጥሪ እያስተላለፈ በዛ ላይ ያው ብዙ ሰዎች ተቃውሞ አንስተው አሉ። ብዙዎቹ ደግሞ አብሽረኛ ወንድሞች ከጎን ካለን እንኳን አስራ ሁለት ሚሊየን ትንሽ ናት፣ ከዛ በላይ የሚደረግልህ ሰው ነክ ምናምን እያሉት ነበር። እና እናንተስ ምን ላይ ናችሁ? ገንዘብ እያሰባሰባችሁ ነው? መንግስት አለባችሁን የተባለውን እዳ ለመክፈል እየጣራችሁ ነው ወይስ የሙዓዝን ስቱዲዮ ለመገንባት ጥረት እያደረጋችሁ ነው? ምን ላይ ናችሁ? የትኛው እዳውን ለማስቀደም የትኛውን ለመለገስ እየሞከራችሁ ነው? ለሙዓዝ ሀቢብ ለሱ ነው ስቱዲዮ ለመገንባት ወይስ የመንግስት ያስቀመጠባችሁን ሰባ አንድ ሺህ ምናምን ብሩን እሱን ለመክፈል ጥረት እያደረጋችሁ ነው? አልሙሄም አንድ ነገር ማለት ፈለግኩኝ። ብዙዎቻችሁ አይዞ ካፕሸርኛ ከጎንች ክነን ስቱዲዮ ቀላል ነው አስራ ሁለት ሺህ ምን አላት እኛን ገነባዋለን የምትሉ ሰዎች አሉ። ሀቂቃ በእናንተ ዙሪያ ምንም መሳኪን የለም። ሀቂቃ የሚረዱ ሰዎች የሉም። የቲሞች የሉም። አቅመ ደካሞች የሉም። እንደዚህ አቅማቸው ሰርተው ለመለወጥ የማይችሉ ሰዎች የሉም፣ ወይስ ግዴታ እንደዚህ በሽርክ ውስጥ የተዘፈቁ በእስልምና ውስጥ የሚነግዱ ከአላህ መንገድ የወጡ በነቢዩ አለይሂ ሰላቱ ወሰላም ወዳድነን እነሱን እንወዳለን የእነሱን መንገድ እንከተላለን እያሉ ያፈነገጡ ሰዎችን አስራ ሁለት ሚሊዮን ገንዘብ ሰብስባችሁ እነሱን ስቱዲዮ ልትገነቡ ነው? ስቱዲዮ ተመልክታችኋል። ሀቂቀተን ደግሞ የመጣበት አመጣጡ ራሱ የሚያስበናው ነው አስራ ሁለት ሚሊዮን ገንዘብ ስቱዲዮ ልገነባበት ስጡኝ ሙስሊም ወንድም እህቶቼ እኔ ግን በቃ እናንተ ናቸው የምታሳዝኑኝ ሳጭዎች ማለት ነው እንዴት ነው ለሱ አስራ ሁለት ሚሊዮን ገንዘብ አውጥታችሁ አዋታችሁ የሙዚቃ መሳሪያ ገዝታችሁ ስቱዲዮ የምትገንቡለት እንዴት ነው ይሄ በምን አኳያ ነው ሀቂቃ ሙስሊሞች ሲል በጣም ነው የሚያናድደው ሙስሊሞች ለቅርአት ቢሆን እሺ እሱ አንድ ቀን ቁርአን ሲቀራ ላይየውም። በሙዚቃ ታጅቦ ሙዚቃ ሲያቀነቅን ነው የማውቀው። እና ደግሞ ምን ሲሰራ ምን ሊሰራበት ነው? ያኔ እናንተ ምኑ ላይ ተጠቃሚ እንድትሆኑ ነው? አጅር ልታገኙ ነው ወይስ ምን ልታገኙበት ነው? ይህንን ገንዘብ እንሰበስባለን እንሰጠዋለን የምትሉት ነገር እናንተ ከአላህ ዘንድ ምን ልታገኙበት ነው? ምን ልታገኙበት ነው? ሀቂቃ ለምን የምናገኝበትን ነገር አንስጣ? ብሩ ሞልቷችሁ ተርፏችሁ ከሆነ ያኔ ባስ ያፈነገጠ ነገር ያፈነገጡ ሰዎችን ተከትላችሁ እናንተም መንገድ ከምትሴቱ፣ ሀቂቃ በእኔ በኩል በጣም ብዙ መሳኪኖች አሉ። ወላሂ ነው የምላችሁ፣ በጣም አቅመ ደካሞች አሉ። አሁን ፊታችን አረፋ እየቀረበ ነው፣ እና አረፋ የሚያስገቡበት ነገር ያኔ ሰው ያለው አርዶ ሲበላ፣ እነሱ ግን የሚበሉት የሌላቸው አሉ። የቲሞች አሉ፣ አባት የሌላቸው አባታቸው የሞቱባቸው በጣም ብዙ መሳኪኖች አሉ። እስኪ እነሱን ታውሳቸው ሀቂቃ። እስቲ ለነሱ ከሰው እኩል የሚያስፈልጋቸውን ነገር እናደርጋቸው። ለአረፋቸው የሚደሰቱበትን ልብስ እንግዛላቸው። ለአረፋ የሚያስፈልጉ ግብዓቶችን እናደርግላቸው። አጅር የምናገኝበት ለአእምሮችንም ሰላም የምናገኝበት ነገር፣ ደስተኛ የምንሆንበትም ነገር ይህ ነው። ሰደቃ ማለት እስቲ እንሰድቅበት። ስቱዲዮ ገንብተን እኛ የሆነ በቃ ሀላል የማይሆን ነገር ከምንሰራ መልካም ነገር ሰርተን ለራሳችንም ደስተኛ የምንሆንበት ምንሆንበት ለነገ ህይወታችንም ደግሞ የምናሳምርበትን ነገር ሀቂቃ እንስራበት። እስኪ ለዚህ አስራ ሁለት ሚሊዮን ገንዘብ አውጥታችሁ ከምትሰጡ ማለት ነው። ወላይ በጣም ነው የሚያሳዝን። እናንተ ሳጪዎች፣ ሁሉም የሆነ ነገር ለማድረግ ሲፈልግ ይህንን አድርጉልኝ በድፍረት ወላ። የሙዓዙ ደግሞ አጃኢብ የሚያስብል ድፍረት ነው በጣም ቅድምን ስል ሰማሁት፣ ስልጤዎች የት ናችሁ? ቡታጀራዎች፣ ሞጎዎች ምናምን ሲል ነበር። ስልጤዎች በባለፈው መሀመድ ሰርጋጋን ታጋይ ለስልጤ ታጋይ የሆነው መሀመድ ሰርጋጋን መኪና ገዝተው ሰፕራይዝ አድርጎታሉ። እና እሱ ያው ምናልባት ሙዚቃ አቀንቃኝ ስለሆነ ለእሱም ደግሞ ያው ከሙዚቃ የተሳሰረ ይሄ በእስላም ስር ተሸሽጎ ስለሚሰራ ለእሱም እንደዚያ የሚደረግለት መስሎታል። ላላላላ ሙስሊም በእንትኑ ላይ አይደራደርም በእምነቱ ላይ ከእምነት ያፈነገጡ ሰዎችን እንረዳለው ለእነሱ ሰፕራይዝ አድርጋለሁ የሚባል ነገር የለም። አድጋጋ ራሱ በሙዚቃ ሙዚቃ ስለሚሰራ ሳይሆን ለስልጤነት ታግሎ ታጋይ ስለሆነ ነው ይህንን ነገር ያደረጉለት እንጂ ሙዚቃ አቀንቃኝ ስለሆነ አይደለም። በቃ ለ ታገለ ለስልጤነት ለማንነታቸው ስለታገለ ነው ይሄን ነገር ያደረጉለት እንጂ በነሱ ስር እነሱ ስለሱ ስላደረጉ ለኔ ማደርጉለው ብለ፣ ስልጤዎች የትናችሁ የባድ ወልዶች ምናምን የምርህ ነው። የባድ ወልዶች እንደዚህ በትንሹ የሚታለሉ ወይም በትንሹ እንደዚህ እጅ የሚሰጡ አይደለም። ወላሂ ሀቂቃ ነው የሚላችሁ ስልጤዎች ለእምነታቸው በጣም ጠንካራ ናቸው። በእምነታቸው የሚደራደርባቸው ሰው የለም። ያፈነገጡ ሰዎች አውጥተው ነው የሚጥሉት እንጂ ለሱ ድጋፍ ማድረግ ምናምን። ይሄው አንድ ሰው ሰው ይህኔ ስልጤ ነኝ ያለ ለዚህ ሰውዩ 12 ሚሊዮን በሚያወጡ ሰዎች መካከል አንድ ሰው ካገኛቸው እኔ እቀጣለሁ። እንደዚህ አይነት ነገር ውስጥ አይገቡም። ና መልሰ እንዳጣራቸው ለማለት ነው። ለማንኛውም ሙዓዝ ሀቢብን የማታውቁት ለዚህ ገንዘብ ለማሰባሰብ ጥረት የምታደርጉት እርክ ለብድአ እንዲሁም ደግሞ ከአላህ ስብሀነ ወተዓላ ስም በአላህ ስም የሚነግዱ ነቢዩ አለ ሰላት ወሰላም ስም የሚያጭበረብሩ ሰዎችን ድጋፍ እንደምታደርጉ አዳት ከማል ከነ ማስረጃ ይነግራቸዋል። ቪዲዮን ተከታተሉት። ሙዓዝ ሀቢብ የሚባል ልጅ ታውቃላችኋል? አላህ ይምራውና ስንቶችን ያጠመመ ዘይነሉ ባትመጡም አለ። ማንን ነቢዩ መሐመድን? ሰለላሁ ዓለይሂ ወሰለም፣ አለምን አላህ ለነቢዩ ነው እንደይፈጠረው አልተረዳችሁም? ነገር ላይ ያመጣኩ ፈልጎ ነው። እስልምና አልገባው እስልምና ላይ ይጫወታል። አላህ የእጁን ይሰጠዋል። ካልተወበተ አላህ የእጁን ያቀምሰዋል። ካልተወበተ ላስረዳችሁ ነው። እዚህ ላይ ሐዲት አላደል ምን የሚል እሳቸው የሆነ ቤት ውስጥ ሲገቡ አንዲት ግመል ስታለቅስ አየዋት። ጠጋ አሉና፣ እዚህ ወደ አንገቷ አካባቢ ዳበሷት አወራቻቸው ልክ ለሱለይማን ጉንዳን እንዳወራው ለሱለይማን ጂን እንደታዘዘው ግመሏ አወራች። ይሄ አሰር እኮ ያስርበኛል አለች። ይሄ አሰር እኮ ከአቅሜ በላይ ይጭነኛል አለች። ማን የዚህ ግመል ባለቤት አሉ። እነ ሙዓድ ባጢል አቂዳቸው ሊያስፋፉበት ይሄን ግልጽ ሐዲት ይጠቀሙታል። እርሶ ባይመጡ እኮ ኖሮ ግመሏ አፋውጥታ አታወራም ነበረ። ዋላሂ የዱንያም ትምህርት አልተማሩም፣ ልበል እንጂ አይደለም። ዲን ካወቁ ይሄ የሚያስይዘው ምን ነበረ? እነሱ እንደሚሉት ከሆነ ኢስማኤል ከመታረድ ባይድን ኖረው ነቢዩ ሰለላሁ አለይሂ ወሰለም አይመጡም ነበር። ለምን ነቢዩ ላይ ይቆማሉ? ነቢዩ መጨረሻ ከሆነ የመጡት ለምንድነው? ነገሩን ገልብጠው አደምንም፣ ኢብራሂምንም፣ ኑህንም ሁሉን ጥለው ነቢዩን መንገሥ የሚፈልጉት ነቢዩን ወደው እንዳይመስሉም፣ ዲኑን ሊሸረሸሩ ስለፈለጉ ነው እንጂ ኢብራሂም ከእሳት ባይተርፍም

እርሶ ባይመጡ ኖሮ ይሄ አይከሰትም። እርሶ ባይመጡ ኖሮ ይህ አይከሰትም። እንቀጥል። አሁን ሁለተኛው ደግሞ በደንብ ያብራራዋል። አዝመራው ማለት ቅጠላ ቅጠሉ የሚበላ የሚበላም የሚጠጣው መች ሊያበቅል መች ሊያፈራ? እሺ ነብዩ ከመምጣታቸው በፊት የነበሩት ህዝቦች የበሉት የጠጡት ምንድን ነበራ? እሳቸው ካልመጡ ሀታ እሳቸው ደግሞ አሁን ሞተዋል፣ አልሞቱም ሞተዋል። ምንድን ነው? እኛ እየበላ ነው ያለ ነው፣ እየጠጣ ነው ያለ ነው። ስንዴው ገብሱ ከየት የመጣ ነው? እርሶ ባይመጡ ኖሮ ግን ሞተዋል። እሳቸው ከሞቱ በኋላ ምን እየበላ ምን እየጠጣ ነው ያለ ነው? ወላሂ፣ እንደ ተራ ነገር እንዳታዩት። እነዚህ ሰዎች የሚናገሩትን ስንት ሰው ስላለቀሰላቸው እዩት። ይህን ልጅ ይህን ወጣት አብሮ እያለ ማለት ነው እንደ ተውሂድ ምናም ብሎ ይከተላል። አብሮ ማለት ነው እስልምና እንዳይመስል እየተከተለ ያለው ነቢዩ ሰለላሁ አለይሂ ወሰለም መልእክተኛ እንጂ ከዛ ውጭ ከማብቀል ከምንድን ነው ይሄ ከማዝነብ ከምንጋ የተገናኘ አንድ ነገር የላቸውም።